ፓርት ፎር የማሽን ገለጻ ቪዲዮ። ያገለገሉ የፕላስቲክ ውጤቶችን እንዴት ወደ ጥሬ ዕቃነት መለወጥ እንደሚችሉ ያውቃሉ? ሰላም እንዴት ናችሁ? በፓርትፎር ቪዲዮ ይዘን ላችሁ የቀረብነው ማሽን ስድስት በሁለት በሆነ ቦታ ላይ ብቻ አስቀምጠው ከአንድ ትልቅ ፋብሪካ እኩል ምርት እያመረቱ የሚያቀርቡበት ማሽን ነው። ያገለገሉ የፕላስቲክ ምርቶችን ወደ ጥሬ እቃነት ለመመለስ የሚያስችል ሲሆን ማሽኑ በከፍተኛ ሙቀት አማካኝነት ፕላስቲኮችን እያቀለጠ ና በደቃቅ መልኩ እየፈጨ ወደ ጥሬ እቃነት የሚቀይር ነው። የዚህ ማሽን ሌላው የሚገርመው ነገር ልክ እንደ ሌሎቹ ማሽኖች ግብአት ከየት አገኛለሁ ብሎ አይጨነቁም። ምክንያቱም የዚህ ማሽን ግብአት በዙሪያው ብዙ ሳይደክሙ በቅርብ ርቀት የሚያገኙት ከተለያዩ ያገለገሉ የፕላስቲክ ቁርጥራጮች ልክ እንደ ጄሪካን ባልዲ፣ ና ሃይላንድ የመሳሰሉት ነው። እነዚህን የፕላስቲክ ቁርጥራጮች ሲያስገቡለት ራሱ አቅልጦ በተለያየ ሳይዝ ቆራርጦ ለአዲስ ፕላስቲክ ማምረቻ ያቀርብልዎታል። የማምረት አቅሙም በሰዓት እስከ 110 ኪሎ ግራም ነው። በተጨማሪም የኖዝል ሞልድ ፍላጎትዎ የተለየ ቢሆን በእርስዎ ፍላጎት ማስቀየር ይችላሉ። ያስታውሱ ከእኛ ለሚወስዷቸው ማንኛውም ማሽኖች ሙሉ ዋስትና እና የመለዋወጫ አቅርቦት ያገኛሉ። እንዲሁም የካፓሲቲ ምርጫዎ የተለየ ቢሆን በእርስዎ ፍላጎት ማስጨመር ይችላሉ። ለበለጠ መረጃ በስልክ ቁጥሮቻችን ይደውሉልን።